ሰላም አለይኩም አረህማቱላህ በረካቱ። ሰላም ነው። ተመልኮቻችን እንዴት ናቸው? ጋ ሰላም ነው። አልሐምዱሊላህ አፍያ፣ ጤንነት እንዴት ይዟችኋል? ጋ አሪፍ ነው። አረ ብርድ ይገባ ጎበስታው፣ ብርድ ይገባ። ይሄ ኩርሲ ቅድም ጥሎኝ እንዲው የሚገርማችሁ ነው። ፍንግል ብሎ እንዲው በቃ ሞት ቅርብ ነው ማለት ነው። እግሬን ጭፍር አለ እኮ እንዴ። ዶሮ

ነው ምግብ ማለት ነው። እሷም ምንድናት የዚች እንዲቶች ናት። ደሞ ሲቀጥል እነዚህ እንዲው በጣም ሱሳት ይዘውኛል ይዘውኛ ምንድናቸው ብትሉኝ፣ እነዚህ እንዲው እነዚህ ሱሳቸው ከባረው እም እንግዲህ ለይሰ ትንሽቱ ደሞ መሆና ነው። ትንሽ የሆነችው አንተ ይ እንዲቱ ናት። ይሄ ምን እነዚህ ማስኪና ወጣንተ ጎረምሳው ሁለት ጎረምሳና አንድ ሙጭቅላ ገዝቼ እንዲህ ሊያስበቁኝ ነበር። በቃ እንዲህ ያለ በአምስት ደቂቃ ውስጥ እንትና ልጅሩ ማለት ነው እስር ቤት ኧረ የከፋ ነው እንዲያው ሲለጋዝ አልቆብኝ እኔ አንዴ አንዴ የሰራ ነበርና እና አብዛኛውን ደግሞ አረቦቹ ይሰጡኛል ብዙም ያኔ ለቢጣ ዕቃ ምናምን ለመግዛት አንድ አንዴ ዚህ ወቅት አይቼ ነበር። እና ምወጣው ብዙም አልወጣም ነበረ። እና ለዛ ነበረ ይሄ ጎረምሶቹና ይሄ ደግሞ ማቲቱና ይቺ ደግሞ ቅጭሞና አይ ቅጭሞ ቅጭሞችን ችን የሚወድ ያላን የለ በጣም ዝቺ ስስ ነበረችኝና ወዲያም ታሞ ይተኛም ብሏል። እንደዛ ነው እላችኋለሁ። ቤተሰብ እና ላይክ እያደረጋችሁ ሲያበረታቱን፣ እስኪ ላይክ ሰብስክራይብ በማድረግ ቪዲዮአችንን ኮሜንት በመጻፍ ላይክ ትታው ቪዲዮ ላይክ እያደረጋችሁ መጫኑ እንዲያተረሱላችሁ። አሰላሙ አለይኩም ወረህመቱላሂ ወበረካትሁ ኩድሪት።